ማላዘን ምን ትርፍ ይገኛል? አይ በማለት አራልልም በኢየሱስ ክርስቶስም አይ እያልኩ እድሜን አልፈጅም። ለማን ደስ ይበለው። አንድ ጓደኛ ያለ የሆነ በጣም ሰው ድክም ብሎ በመንፈሳዊ ወቱ በጣም ደክሞ ምናምን ሲያገኝ እንዴት ሊፍታፕ እንደሚያደርገው ይገርመኛል። ይሰማዋል መጀመሪያ እሺ ምን ሆንክ? እንትኑም እንዲሆነ እሺ፣ እንትኑም እንዲሆነ እሺ፣ እንትናም እንደዚህ ያሉኝ፣ እሺ እንትኑም የሚሆን አይደለም፣ እሺ ስለ እንትኑም ጠየቅኩኝ አብቅቶለታል አሉኝ። እሺ በሙሉ ዲስከሬጅ የሚያደርግ ነገር ነው የሚናገር፣ ይሰማው ይሰማው ይሰማው ይሰማውን። ከዛ አንተ ምን አልክ? በቃ እኔም ተስፋ ቆርጬ ጀነጣ ጥፍ የተቀመጥኩ ከዚህ በኋላ አልሞክርም አልኩ ብለህ ነው? አዎ ተሰማኛለህ። ለማን ደቼ ብለህ ነው አንተ አሁን እንደዚህ እንትን የምታደርገው? እንዴት ይላል እኮ ለማን ደቼ ብለህ፣ ማን ደስ ይበለው ብለህ፣ ለምን ብለህ፣ ለምን ብለው ሲል ወደ ያ ሰውዬ ለማን ደቼ ብዬ ነው እንደዚህ? ብሎ ቅድቅላ ክብር ለእግዚአብሔር። ለማን ብዬ? እናንተስ ለማን ደቼ ብላችሁ ነው ተስፋ የምትቆርጡት? ለማን ለማን ደቼ? አረረረረ በኢየሱስ ክርስቶስ ማረ። አይሆንም በቃ አይሆንም። ድካምና ዝለት ምናምን አውጣኝ ነው የሚባለው። በቃ